ቤተሰቦቼ፣ ቅናት ሰውን ይገላል፣ እራሳችሁን ጠብቁ። ሰላም ሰላም ሰላም፣ ቤተሰቦቼ እንዴት ናችሁ? አገር ውስጥም ከሀገር ውጭም የምትኖሩት ውድ የመዳም ቅማሞች እንዴት ናችሁ? ደህና ናችሁ? እኔ ያሉ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንደተለመደ ቤተሰቦቼ፣ ሰብስክራይብ ያላደረጋችሁ ሰብስክራብ እያደረጋችሁ ላይክ እያደረጋችሁ ጥሩ ኮሜንት የተማራችሁ ነገር ጥሩ ኮሜንት እየጻፋችሁ አበረታቱኝ። ታውቃላችሁ የመጀመሪያ ዩቱብ እንደተዘገመችም ታውቃላችሁ ብዬ አስባ ያላወቃችን ደግሞ እያወቃችሁ ደግሞ ልትተባበሩኝ ይፈልጋሉ። እሺ ቤተሰቦቼ ገና አዲስ አንድ ብዬ ስለጀመርኩ እንድትተባበሩኝ ይፈልጋሉ። ቤተሰቦቼ እንደተለመደ ክፍል አንድ ላይ የህይወት ገጠመኝ ክፍል አንድ ላይ እንደተናገርኩ የራሴ ህይወት ወይስ የራሴ ያጋጠመኝ ነገር ማለት ያጋጠመኝ ሳይ አለ ብዙ ነገሮች ያጋጠመኝ ብዙ ነገሮች አለ። ቤተሰቦች ግን እንደ ትንሽ አድርጌ የገለጽኩት በዩቱብ ምክንያት የገለጽኩት ነገር ክፍል አንድ ብዬ ጀምሬ ነበር። ቤተሰቦች ትማራላችሁ ብዬ አስባለሁ። ማቼ አለ አንድ የአንድ ሰው ዩቱብ ከተዘጋ በምን ምክንያት እንደተዘጋ ካወቃችሁ አ እቺ ልጆታ የታችን ዩቲዩብ በዚህ ምክንያት እንደተዘጋ እኛም ጥንቃቄ መንደረግ አለብን ብላችሁ ጥንቃቄ እንደምታድርጉና አይደለም የታቀረበ ማለት የተቀረብኩት እንደዛ ስለሆነ ቤተሰቦቼ የህይወት ገጠመኝ እንማራለን ብዬ ያመጣሁት ነገር ስለሆነ እስከ መጨረሻ ቪዲዮ እያያችሁ ሰብስክራይብ እያደረጋችሁ አበረታቱ። እስከ መጨረሻ ቪዲዮ ደግሞ እያያችሁ የተማራችሁ ነገር ይኖራል ብዬ ያስባሉ። ለምሳሌ እኔ ተማርኩበት። እኔ የተማርኩት ደግሞ እናንተ እንደምትማሩ ስለምፈልግ ነው ቤተሰቦች እሺ ገባቸው ቤተሰቦች የእኔ ፍቅር ቅር የሆናቸው ዛሬ ክፍል አንድ ብዬ ቀጠልኩ ዛሬ ክፍል ሁለት የህይወት ገጠሜ እሱ ምንድ ነው ቤተሰብ ውስጥ አንድ ባልና አንድ ሚስት ሆኖ መካከላቸው ሌላ ሰው ሲኖር ምን እንደሚያጋጥማቸው ታጋላቸዋል ታቃላችሁ ምሳሌ በምሳሌ እኔ እኔ ትዳር አለኝ። በትዳር ውስጥ ሌላ ሰው ጎደኛም ይሁን ቤተሰብ ይሁን ቤተሰቦች መሀላችሁ ከገባ ምን ምን እንደሚፈጠር አብሬም ምና ይሆናል። እሺ ቤተሰቦች፣ ይሄ ነገር ነው ያወጣሁት። የዛሬ ህይወት ገጠመኝ ክፍል ሁለት ብዬሽ ያመጣሁት እንደዛ አይነት ነው ቤተሰቦች። እና እሱ ምንድን ነው? ባልና ሚስት ናቸው። ባልና ሚስት በፍቅርነት የቆዩ በፍቅረኛ ሆኖ የቆዩት ልጆች ናቸው። እና እንደ ባልና ፍቅረኛ እንደ ባልና ሚስትም ናቸው ማለት ወንድና ሴቶ ማለት ነው። እና በመሀላቸው የሴትዮዋ ትዳር የያዘችው ልጅቷ ጎደኛ አላት። የወንድ ሳይሆን የሴት ጎደኛ አላት። የእሷ ታሪክ ነው። ምን እንዳደረገች ምን እንዳይሆነች ማለት ነው። እና ቤተሰቦቼ ይሄ እቺ ልጅታ ጎደኛው ማለት ነው ብዙ አመት ነው አብሪን በጎደኛነት የቆዩት በተ አለ። ከትንሽ ካደጉ በኋላ ነው እንደ ጎደኝነት የቆዩት ሁለቱ ሴቶች ማለት ነው። ከዛ በኋላ እንደዛ ያደረገች ባሏ በፊት ፍቅረኛው ነበረ። ከፍቅረኛ ጋራ እንደዛ ሲጫወቱ ብዙ ነገር ሲሆኑ፣ በቃ አለ አይደለም። አሁን በምሳሌ የምትወዱ ሰው ካገኘች ከሱ ጋራ በቃ ደስ እያለች ነው የምትኖራ። እንደዛ አይነት ሌላ ሰው ደግሞ ሲያይ፣ ወይኔ እቺ ለምንድን ነው ከኔ ባልጣ ጎደኛ እንደዛ ጥሩ ጎደኛ ያገኘች? እኔ ጥሩ ጎደኛ አላገኘ፣ እሷ ብቻ ነው እንደ ጥሩ ጎደኛ ያገኘች ብላ የምትቀናት አላ የሆነ ቅናት ቅናት፣ ቤተሰቦቼ በጣም መጥፎ ነው። ከሁሉም ነገር ጥንቃቄ ማድረግ ያለባቸው ከቅናት ጥንቃቄ ያደረጉ ቤተሰቦች። ቅናት በጣም መጥፎ ነው። ቅናት ሰው ይገላ፣ ቅናት ሰው ያጠፋ። በቃ ቅናት በጭራሽ ጥሩ አይደለም። የትኛውም ነገር ይሁን በፍቅርኛ ፍቅረኛም ይሁን ይህ በቤተሰብ ይሁን በገንዘብ ይሁን በሀብት በ በብዙ ነገር ቢሆን ቅናት በጣም መጥፎ ነው። ቤተሰቦች ደግሞ ስትመርጡ ጓደኛ ስትመርጡ እቺ ጎደኛ የኔ ጎደኛ ጥሩ ናት ወይስ ጥሩ አይደለች? የምትመርጡ ጎደኛ መረጩ፣ ቤተሰቦች አለ ሁሉም ሰው አንድ አይደለም። ቤተሰቦች እንደ ጎደኛ ሆኖ ከእናንተ ጋር ያሉ ብዙ ነገር የሚሰሩት ቤተሰቦች ገባችኋ? እንደዛ ስለሆነ የኔ ጎደኛ አሁን በምሳሌ እኔ ጎደኛ የሚኖረኝ ማለት ነው። እቺ ጎደኛ እንዴት ናት? በእኔ ለእኔ ምን ሀሳብ አላት የሆነ ጥሩ ናት ወይ ጥሩ አይደለችም ብላችሁ መማዘን አለባችሁ። ገባቸው ቤተሰቦች። እንደዛ ስለሆነ እቺ ልጅቷ ታ ምንድነው የምታደርገው እቺ ትላ ያለት ሴትዮዋ ባለ እንደዛ ከነሱ አንድ ላይ በፍቅር ብዙ ጥሩ የሆነ ፍቅረኛ ሆኖ ስለሚኖሩ በጣም ትቀና ነበረች። በጣም ትቀና ነበር። ስትቀና ደግሞ። በቃ እሷ ለጎደኛ ስለሆነች በ አላድረግ በትንሽ ትንሹ ዋላ እንደምትቀና በትንሽ ትንሹ ትናገር ነበረ፣ ግን እሷ አልገባትም። እንደዛ አይነት ጎደኛ የኔ ጎደኛ እንደዛ አይነት ታመጣብኝ እንደዛ አይነት ጉዳት ታደርስኛለች ብላ በጭራች ሀሳብ ስለሌላትም እንደዛ አይነት አላሰበችም። ቤተሰቦች ቤተሰቦች እውነት በጣም አሳዛኝ ነው እንደዛ አይነት እግዚአብሔር ሰወራል። እሺ ቤተሰቦች፣ ከዛ እንደዛ ያሉ እንደዛ ያሉ ከውሳነት አመት ይቆዩን ማለት ነው ከዛ በኋላ አንድ ቀን እቺ ልጅቷ ባለትዳሯ ልጅቷ ልዶታ ደርሶ ልደታ ስደገሳለሁ አይደለም፣ ሁዘበት ልደት ምናምን ሊደረገ እንድዶሮ አይደለም መች ታውቃለች። ቤተሰቦች እና ልደት ስደረገ ልደቷ ማለቱ በቃ ቆንጆ እየሆን በቃ ጽድት ያለ ነገር ጽድት ያለ ፕሮግራም አላ ብዙ ነገር ተዘጋጀ፣ ልዶታ ተደረገ። በልደታ ቀን ቀናች ልጅ ታዋቂ በፊትም እየቀናት ብዙ ስለሆነ ለምንድነው ከኔ በላይ ሆና የምትደሰተው ብላ ቅናት ደ ቅናት ነበራት። ከዛ በኋላ ይሄ ልደት ሳይደርስ በፊት ቀድመው ምንድነው የምትለው ለባሏ ማለት ነው፣ ለባሏ ሳይሆን እቺ ልጅታ ባለ ተዷሯ ጓደኛ ምንድነው የምትለው ይሄ ወንድ ጋር የልጁ ባል ነው። ሄዳ ምንድነው የምትለው የአንተ ሚስት እኮ አንተ ላይ ሌላ ሰው ነው የምትጀነጅ ሌላ ሰው እኮ እንዲህ እያደረገች ነው ሌላ ሰው እንደዛ ነው በቃ ብላ መጥፎ ነገር እነሱ ሁለታቸው እንደምጣሉ ምንድነው የምታደርገው ሄዳ ሌላ እሷ ያላደረገችው ነገር ሄዳ ትናገራለች። ቤተሰቦ ሄዳ መጥፎ ነገር ትናገራለች። እሷ ሌላ ወንድ እንዳፈቀረች ሌላ ወንድ ጋር እንደምትሆነ ሄዳ ትናገራለች ቤተሰቦ ከዛ በኋላ በፊት ጥሩ ፍቅር ውስጥ የነበሩ ልጆች አሁን እሷ ወሬ ሰምቶ ልጁ ሰውዬ የልባለስ ልጅ የልጅቷ ወሬ ሰምቶ፣ በቃ እኔ ላ እንደዛ ታድጋ ሊሆን አለ አደለም፣ የሆነ ወሬ ሲሰማቸው በሚስቷቸው ጋራ ጸባይ የላችሁ ጸባይ የላችሁ መቼም እንደዛ አይነት ነገር ነው። ከዛ በኋላ በቃ ከሚስቱ ጋር ሲሆን በቃልል ሲሆን እንደ በፊቱ አይደለም፣ ፀባይ እየተቀያየረ እየሄደ ነበር። ከዛ በኋላ እና ከዛ በኋላ ሚስቱ አንድ ቆይ ግን ምን ሆና ነው ብላ ትጠይቃለች። እንደ በፍቅር እንድፍጠራ ባለው ማለት ምን ሆና ነው በዚህ ሰሞኑን እኮ በጣም እየተቀያየርክብኝ ነው ምን ሆና ነው ብላ ብላ ምናም ብላ ትናገራለች። እሱ ግን በቃ በቃ ሽላ አለ። በቃ ዝም ብሎ ማለት በፍቅር የነበረው በቃ ሽላ መደረግ ተጀመረ። ከዛ በኋላ እንደዛ ቢሆንም እናቴ ጋር ትደውልና እቺ ልጅቷ ማለት ባለትዳሯ ልጅቷ እናቷ ጋ ደወለች። እናቴ እንደዛ እኮ ባሌ እንደዛ እንደዛ አይነት ፀባይ ያመጣብኝ ለምን እንደሆነ ባይገባኝም እንደዛ አይነት ፀባይ ያመጣብኝ ብላ ተማክራለች። እናቷ ማለት ነው እናቷ በቃ አንቺ ትግስት ይኖርሽ ታገዢ ወይስ አንቺ ላይ ሳይሆን ሌላ ሰው ጋራ ወይ ተው፣ የሆነ ነገር ተናድደው ይሆናል ለዛ ሊሆን ይችላል። አንቺ ታገዚሽ እስኪ ትንሽም ቢሆን ታገዚ ብላ ትግስቱ በቃ አይደለም ትግስት እንደምኖር ትማከራለች። እናቷ ብትሆን ማለት ነው እንደዛ ብላ ትማከራለች። እሺ ብላ እንደ በትዕግስቱ እየኖረች ነው የኖረች ነበር። ከዛ በኋላ በልደታ ቀን በቃ ልደታ ሰውዬ ደስተኛ አይደለም። ለምንድን ነው እቺ ጎደኛ የሴ ልጅታ ጎደኛ ሌላ ወሬ ስተናገረች በቃ ብዙ አለ ብዙ ፍላጎት እሷ ልደታን ብዙ ፈታ ብታደርገም በቃ ለልደታ ቢና ብዙ ነገርን ብታደርግም ባላ ጥሩ ጎደኛ ባላ ጥሎ አመካከል አልነበረም፣ ጥሩ ባህር ማለት አልነበረም። እንዲ በቃ ሆኖ የእሷ ልደትም ያኛ ቀን አለፈ። ወደ ማታ ቤቱ ስመለስ እቺ ልጅታ ምንድን ነው የምታደርገው ወደ ራሷ ቤት የደራሳ ቤቱ ሁሉም ነገር ሳያ እንደ ፍቅር አድርጋ የውሸት ፍቅር ማለት የእውነት አይደለም። መቼም ጎደኛ ጎደኛ ላይ እንደዛ ነገር አትፈጽም አታድርግም። ግን አንዳንድ ሰዎች ብዙ መጥፎች አሉ፣ ሁሉም ሰው አይደለም። ግን ቤተሰቦች ይህን ማወቅ አለባቸው። እና ቤተሰቦች ከዛ ምን ይፈጠራል? ከዛ በኋላ መጠጥ ይዘጋጃል፣ ይህ ኬክም ይዘጋጃል። ከዛ በኋላ በቃ መጠጥ ትቀዳለች፣ ትጠጣለች። ምንድን ነው የምታደርገው? ምንድን ነው የምትለችው? ጎደኛ ልጅቷ ማሴት ልጅ ጎደኛው ምንድን ነው የምታደርገው? ዛሬማ ጉድሽ ይወጣል። እሷውም በደስታ ልጆታ አከብራ ወደ ቤቷ ወደ ራሷ ወደ እሷ ቤት ስትመጣ ዛሬ ጉድሽማ ግዴታ ማወቅ አለበት ባልሽ ማወቅ አለበት ብላ ትናገር። ይሄ ምን ጉድ ነው? እኔ ምን አጠፋሁት? ምንድነው ጉዱ? ምናምን ብላ ትጠይቃለች። ምንም ያጠፋችው ነገር ስለሌለው እሺ ብላ ምንድነው ግን በቃ አትናገርም። መጠጥ ብቻ ጠ ይጠጣሉ ይጠጣሉ። ከዛ በኋላ ኬኩ የተዘጋጀ ኬኩ አልተቆረሰ፣ ምንም ነገር አላለም፣ እንዲ ተቀመጠ። ከዛ በኋላ ምንድነው ባለው ደግሞ ልጅ ምንድነው ብለ ስጠይቃል? ከዛ እሷ የምትወደው ልጅ አሁን ይመጣል ብላ ትናገራለች። የውሸቱ ማለት ነው። እንዴ እንዴት ይሄ እንደዛ ይሆናል ኢኔ ላይ ነው ምናምን ብላ በቃ ትናደር። ልጁ በቃ በጣም ተናደደ። እንዴት ኢኔ ላይ እንዴት አድርጋለች እንዴት ነው ብላ ትናገረ። ልጅቷ በጣም ተናደደ። እኔ እንደዛ አይነት ነገር የለኝም እንዴት እንደዛ ላደርግ ይችላሉ ምናምን ብላ እውነቱን ትናገራለች። ግን ባለ ልሰማ አልቻለም። የሚሰማ የማን ነው? የልጅቷ ጓደኛ። እሷ የምትለውን የምሰባ እንጂ የሚሰማ ስ። ጉድ ነው ቤተሰቦች። የአሁኑ ዘመን እኮ በጣም ከባድ ነው ከዛ በኋላ ልጁም የእሷ ፍቅረኛ ይመጣል። የምትለው የራሳ የፈጠረች ወንድ ማለት ነው የራሳ የፈጠረች ወንድ እሷ ጋር እንደዛ እንደዛ በይ እንደዛ በይ እንደ እውነት አርጋ ማለት ነው አቀራርባ እንደ እውነት አድርጋ እንደዛ ተናገር ብላ ትናገራለች። ለልጁ ማለት ነው። ግን ልጁ በራሱ በኩል አልመጣም። አሁንም እናቴ ጋር ትደውልና እንደዛ እንደዛ እያለች ነው የሆነ ግርግር እየፈጠረች ነው ምናምን ባት ነገር እስቲ አሁንም የልደስሽ ስለሆነ ትዕግስት የኖርሽ ታገዥ በቃ ሁሉም ነገር የሆነ ነገር በቃ አለ። እናት ሆና በቃ እስቲ በቃ ወደ እኔ ነይ አትየማችም እስቲ ታገዥ ባልሽ ስለሆነ ያለ ድ የምታገዥ የሆነ ትዕግስት እንድትኖርሽ ማለት ተስፋ አድርጋለች። ከዛ በኋላ ለዘመድዋ ጓደኛ የነበረች ለዘመድዋ ሚሰጅ ትጽፋለች። ለምንድነ ምንድነ የምትለው ጉድ ተፈጥሯል ከቻልሽ እስቲ የዚህ ከቻልሽ ቶሎ እንደምትመጪ ምናምን ብላ ትዕግስት ትጽፍ ነበር። ትዕግስቱ ደግሞ ልጅቷ ጋር ስደርስ ታኝ ታኝታ ስለነበች ያላየችም። ከዛ ለዛ ጊዜ በቃ እች ልጅቷ ጎደኛ ምንድነው የምትዩ ለባለ ትዳር ሴትዮዋ ለባሏም፣ ማለት ነው ለሁለቱ ማለት ነው። አሁን ልጁ ስላልመጣ በቃ ወይስ የሆነ ነገር ስላልተመቼ ሊሆን ይችላል። ለዛ ስለሆነ ለምንድነው እኔና ወደ ልጁ ያለበት ቦታ እንሄዳል ብላ ትማከራለች። እሺ ብሎ እናሳለ እየሄዱ ማታም መሽቶም ስለነበረ እሺ ብሎ ራዲዮ ውስጥ መኪና ጠርቶ ይሄዳሉ። መኪና ውስጥ ሳይገቡ እራመዳል እስከ መኪና ቦታ ያለበት ቦታ እስከሚሄዱ ድረስ ማለት ነው። ከዛ በኋላ አንተ ግን እንዴ እንዴ እኔ አታምንም እንዴ አላ አይደል እሷ በልብ በኑጿ ልብ ነው የሚስተዋ። በጣም ጥሩ ሰው ስለነበረች ማለት ነው። እኔ አታምንም፣ እሷ የምትለው ብቻ ነው የምትታምነው እንዴት እንደዛ ይሆናል? እኔ እንዴት እናንተ ላይ እንደዛ ያርጋል ብላ ተማ በቃ ትጨቀጭቃለች። ለምንድነው ያላደረገችው ላጋ አደረገች ሲባል፣ አሁን በምሳሌ እኔ ያላጠፋውት ነገር ያላደረኩት ነገር አጠፍተሽ ሲሉኝ አለ አይደለም፣ ብዙ ነገር የምናደድበት ጊዜ ብዙ ነገሮች አለ። ቤተሰብ ውጪ እንደዛ ስለሆነ ልጅቷም እንደዛ ነው ያደረገችው። እኔ ያላጠፋውት ነገር ለምንድነው እንደምታደርግ ለምንድነው እኔ አታምንም ምናምን ብላ ስትማከር፣ በቃ የሆነ ያለ ያላድል የሆነ ሰው ስናደድ ምን እንደማደርጉ አያውቅም። ለዛ ድንጋው አንስቶ ሴትዮ ሚስቷ የራሷ የገዛ ሚስቷ በድንጋ አንስቶ ይመጣል ሲመታ፣ ልጅቷ እዛ ወደቀች። ራሷው ሳያተች ማለት ሚስቷ እቹ ልደታ በልደታ ቀን እንደዛ ነገር ያጋጥማት ሴት ራሳ ሴታ ስትወልቅ፣ በቃ ሴትዮ ልጅቷ ሚስታ ሞተች ብሎ በቃ እሱ ጉዳይ አይነበረም በቃ ጉዳይ አለ አይደል? አሁን በምሳሌ የሆነ ሰው ሲሆን ወይ ወዲ ባባ ምንሆናን ወይስ ምናምን ብሎ ወስዳል ወስዳላ። እሱ እነሱ በቃ እንዳዩ እነሱ እንዳደረጉ እንዳውቁ ብሎ እንደ ሌባ እንደዘረፋ የሆነ ነገር እንደሆነች እነሱ በቃ አለ ነፃ ለማውጣት ራሳቸው ነፃ ለማውጣት ሁለታችሁ ምንድን ነው የማድርጉ? ለልጅቱ የልጅቱ ስልክ፣ ቦርሳ፣ ሁሉም ነገር ጫማ አንስቶ ይዞ ወይስ ሌላ ቦታ ወይስ ቤት ነው የወሰዱት። ከዛ በኋላ ቤተሰቦቼ እነሱ ሮጦ ልጅ ሴትዮዋ ይዛ ማቶ ሞታለች ብሎ ወደ የራሳችሁ ሁለታችሁ ወደ ቤት ገባው እንቅልፋችን እንትንች ብለ ይተኛሉ ብሎ ይተኛሉ። ለምንድን ነው በቃ በቃ አለ የሆነ እንደ እረፍት አድርጎ ማለት። ይሄ ግን እረፍት አይደለም ቤተሰቦች፣ ይሄ ጭንቀት ነው። ወይስ እንደዛ መጥፎ ነገር ነው ቤተሰቦች። ይሄ ከዛ በኋላ ይሄዳሉ። ምንድነው የሚሉት? አሁን ፎርሶች ቤት አለ አይደለ፣ ቤተሰብ እዛ ሲጫለጭቁ እሷ እንደ ጠፋች እንደዛ አይነት እንደዛ አይነት ማታ ወጣ እንደ ቀራች ምናምን ምናምን ብሎ ይናገራሉ። ከዛ በኋላ ፎል ሶት መማርማራ ሳያደርጉ ምናምን ሳያደርጉ የሚጠይቃችሁ እነሱ የሚመልሱት ሌላ፣ ያደረጉት ሸፍኖ የሚናገሩት ሌላ እንደ ራሳ ከቤት ጥታ እንደ ወጣች ማለት ነው የሚናገሩት ቤተሰቦች። ግን እሷ እራሷ አደለ የሚወጣቸው፣ እራሳቸው ሁለቱን ተመካክረው ብዙ ነገር ልጅታለ ጉዳት ያደረሱ። ከዛ በኋላ ፖሊስ ጣቢያን ደግሞ ልጅቷ በቃ ጠፋለች ብሎ ቤተሰብ ልጅቷ ይፈልጋሉ። ፖሊሶች ነገሮ ፈልጎ ነበረ። ከዛ በኋላ እየፈለጉ እየፈለጓት ልጅቷ አላገኙ አልቻልም። ከዛ ድንገት ሆኖ ለዛ ማታ ወደ ነጋታ ምናምን ሲሄድ ድንገት ሆኖ ባለመኪና ይሄ ታስቆ ማለት ነው አይቶ እንዳላየ ሆኖ ሄዳል። ከዛ በኋላ ሌላ ሰው ሌላ ሰው ደሃ የሆነ ሰው ምንም ነገር የለው ምስኪን ሰው ማለት ነው። መንገድ ሳሉ እሺ ልጅቷ ያያል። መንገድ ላይ እንደዛ ዝርርት ብላ ስለተኛች ታኝታ ሳይሆን በቃ ራሳ ስታ ስለነበረች ማለት ነው። ጉዳት ያደርስ ስላደረሱበት፣ ከዛ በኋላ ልጅቷ ልጁ ምስኪኑ ልጁ ይዞ በስንት በራሳ ተሸክሞ መኪና ኖሮ አይደለም ገንዘብ ኖሮ አይደለም ይሄ ሰውዬ በራሳ እጅ ይዞ በቃ ተሸክሞ ወደ ሆስፒታል ይወስዳል ማለት ነው። ወደ ሆስፒታል ሲወስዱ ልጅቷ ምንም ነገር የነቃችው ነገር የለም ማለቴ። ከዛ በኋላ ይሄን ሆስፒታል ሳትገቡ ማን ራሳ ሴታ ስለነበረች የት እንደሆነች ማን እንደሆነች ከየት እንደመጣች ምንም የማያውቁ ነገር የለም ዶክተሮች ማለት ነው። ለዛ ልጅ ሴትዮዋ እስከምትነቃ ድረስ ፖሊስ አመልክቶ ነበር። በዚህ በኩል በዚህ የሚገና ሴትዮዋ መንገድ ላይ ወርቃ ስለተገኘች ግዴታ እነሱ ፖሊስ ተመልክቶ ነበር። በዛ በኩል ደግሞ እነሱ ደግሞ ሚስት ጠፋለች ብሎ ወይስ ቤተሰቦች ለልጅ ሴት ልጅቷ ቤተሰቦች ልጃችን ጠፋለች ብሎ ፖሊስ ያመልክቶ ነበር። ስንትናቱ ሁለት ቦታ ፖሊሶች ማለት ነው። እዚህ ቦታ ልጅ እስከምትነቃ ድረስ እየጠበቁት ነበር። እዛ ቦታ ደግሞ ሚስት ጠፋለች ያኝም ቤተሰቡ ደግሞ ልጅ ጠፋለች ብሎ አመልክቶ ስለነበረ በዛ ፈላጊ ነበረ በዛ ደግሞ ሴት ልጅቷ እስከምትነጋ ድረስ ጠበቁት። ከዛ በኋላ አንድ ቀን ፖሊሶች ልጅቷ እዛ ብር አድርጎ እነሱ የፈለጉት በቃ እሷ ሞታለች ብሎ ነው እዛ ጥቶ የሄዱ እንጂ እሷ ትኖራለች ብሎ በጭራሽ አላሰቡት። እሱ ሰው እንደ ሰው ሰው ላይ ይጨከናል። ቤተሰቦቼ ሚስት ባል፣ ባል ሚስት ላይ ይጨከናል። ይሄ በዚያ በዚያ ቤተሰቦች እውነት በጣም ከባድ ነው። እና ቤተሰቦች እውነት በጣም ይከብዳል። ከዛ በኋላ ከዛ በኋላ ወደ ፖሊሶች እሷ ልጅቷ ከነቃች በኋላ እነሱ አመልክቶ ስለነበረ እንዴት ነው እንዴት ነው ይሄ ጉዳት ልደርስ አልተቻለም፣ ምናምን ብላ ስነገር እንደዛ እንደዛ እንደዛ ብላ የተማቱ እነሱ እራሳችሁ ስለሆነ እነሱ ናቱ። እሱ እራሱ ባሌ ነው እንደዛ ያደረገኝ ብላ ተናገረለች። ከዛ በኋላ ሰውዬ ባሏ ማለት ነው እሷ ሞታለች ብለን አሰበ እንጂ ሞታለች ኖር ትኖራለች ብላ አላሰበ። እሷ እዛ በፈቀደ ደግሞ አልሞተችም፣ በህይወታና በህይወታ አላት አለች። ከዛ በኋላ እነሱ ጥፋታችሁን ጋር ግዴታ እሷ ነቃችና እነሱ እንደማቱ ስለተናገር እነሱ እስር ቤት ገቡ። ምሳሌ ባሏ ሚስቷ ነጣ ሚስቷ ደሞ መጥፎ መጥፎ የተማል። በህይወታን ብትኖር ጉዳት የደረሰት መቼን በህይወታ የማትድን ጉዳትን ተደረሰ። በጤና ሚስቷ ጤና አጣች። በህይወታን ባትሞት በስጋን ባትሞት ስጋላ ሌላ መጥፎ ነገር ተፈጥሮ ነበረ። ልትድን አትችልም። ብትድን እንደዛ በህይወት ትኖራለች እንጂ ይህ ቁስሉ የተደረገበት ቁስሉ ልትድን አልቻለችም። እነሱን ደግሞ ባለም አስር ቤት ልጅቷን ደግሞ ወደ ሚስታ ልጅቷ እሷም ሁለታችም አስር ቤት ገቡ። አስር ቤት ናሉ። አንደኛ ልጅቷ ላይ የተደረገ መጥፎ ነገር ስለሆነ አስር ቤት ብዙ አመት እንደሚቆይ ተፈረደባቸው። በአንደኛ በኩል ባሏ የሚወዳት ሚስት ብዙ ፍቅር ፍቅር ያለው ሚስት በራሷ ውስጥ ያጣ ለዛ ለሁለተኛ ቅጣት ደግሞ በራሷ በኩል አስር ቤት የተበሰበሰ ቤተሰቦ እስቲ ቤተሰቦቼ እስቲ እንደዛ ከሆነ እኛ ሰው እንዴት ማመን እንችላለን ቤተሰቦቼ እውነትን የምላቸው ጥንቃቄ ያድርጉ እቺ ዘመዴ ናት እቺ ቤተሰቤ ናት እቺ እኮ ይምፍዳት ጎደኛዬ ናት፣ እቺ እኮ ምናምን ብላችሁ በጭራሽ እንደዚያ አይነት አሳብ እንዳይገባችሁ። ጎደኛን ብታወጡ ማለት ነው፣ አላ ግን ጥንቃቄ እያደረጋችሁ፣ ቤተሰቦች ከእግዚአብሔር ጋር ጥንቃቄ አድርጉ። ማንም ማንም ከእናንተ በቃ አይደለም። አሁን በምሳሌ እኔ ሰርቼ ብለውጥ እኔ ሰርቼ የሆነ ቦታ ከደረስኩት፣ ለምንድን ነው እኔ የበለጠች ለምንድን ነው እኔ በላይ የሆነች ለምንድን ነው ቆንጆ የሆነች ለምንድን ነው እኔ እንደዚያ ደሀ ሁኚን እሷ ለምንድን ነው ሀታም ሃታም የምትሆነው ብላ ቅናት፣ ቅናት በጣም አጥፎ ነው ቤተሰብ፣ እንጂ ከቅናት ዛብር ሰው ጋር እውነትን እምላቸው ቅናት በጣም አጥፎ ነው ይላል። አይደለም ቅናት እኮ በሁለት በኩል ይካፈላል ቤተሰቦች መጥፎ ቅናትም አለ ጥሩ ቅናትም አለ በምሳሌ እኔ ሰርቼ አድጌ የሆንን ጥሩ ቦታ ከደረስኩት ያኛ ጎድኛ ደግሞ እንዴ እኔም እኮ ጤና አለኝ ለምንድነ እንደሷ ሰርቼ በቃ እኔማ እኔም እንደሷ ሰርቼ አግኝቼ ራስን ለውጣሉ ብቴ ይሄ ጥሩ ቅናት ነው ቤተሰቦች እንደዛ ቅናት ጥሩ ነው ግን ደግሞ ለምንድነው ይህ ከኔ በላይ በልጣ የተገኘች ብላ ብፁእ ይ ኣላ መጥፎ ነገር ሰው የምታደርሱ ሴቱ ደግሞ መጣም መጥፎ ነው። ከእንደዛ አይነት ጥንቃቄ ያድርጉ ቤተሰቦች አሁኑ አሁኑ ዘም የተበዛ ነገር ስለሆነ ጥንቃቄ ያድርጉ። እኔ በራሴ የተማርኩት ነገር ነው። እኔ ተምሬ ደግሞ ለእናንተ መጋረት ግደታዬ ነው። ቤተሰቦች ለምንድነው እኔ የተማርኩት እኔ ጥቅም ያገኘውት እናንተ ጥቅም እንደምታገኙ ይፈልጋሉ ቤተሰቦች። ለዛ ስለሆነ ጥንቃቄ አድርጉ። የዛሬ ባለ ታሪካችን እነዛ ይመስላል። እናንተ ጥንቃቄ አድርጉ እያልኳት እኔ ተማርኩ የእናንተ የተካፈልኩ ስለሆነ እና አበረታቱኝ። ቪዲዮ እስከ መጨረሻ ይሉልኝ፣ ተከታተሉልኝ። ቤተሰቦች ወዳቸዋለሁ። ክብሩልኝ፣ ኖሩልኝ። ቤተሰቦች መልካም ቆይታ።